እንዴ፣ ምን ነው? አሁን እኮ ማንም የለም ደግሞ ማንም በያሽም ችግር የለውም። አሁን እኮ ላገባሽ ቢሆንም እስክንጋባ ድረስ ህግ ማፍረስ የለብንም። እሺ፣ አሁን ያልሻት እንድገሚያት። ከእኔ ሌላ ሴት አገባና ዋ ሰማይ ቤት እልክሃለሁ ነው ያልኩት። እኔ በአንቺ እጅ መሞቱን አግኝቼው እናልግዳል። በፍቅር ከሆነሽ ምን ይሻላል ግን? አንቺ እንቅፍ ማድረግ ስላስታወስከኝ ደስ ብሎኛል። ደግሞ ባታስታውሰኝም የመጀመሪያ ምርጫ ነገሬች ነበርኩ እኮ ከአንቺ ሌላ የሆን እንደሌለ። ግራ የማስታወስ ችሎታው ከተመለሰ በኋላ ጋሸን ቁጭ አድርጎ ወደ አዲስ አበባ ተመልሼ የሽምግልናውን ነገር ማስተካከል አለብህ በማለት በግልጽ ነግሮታል። ጽናትም አብረው እንድትሄድ ፈልጎ ነበር። ጋሸ ግን በፍጹም በወግ በማድረግ ካልሆነ ከአንተ ጋር አትሄድም ብሎታል። ስፒድ የካርታ ፕላኑ ወረቀት አገኘዋለሁ በማለት ብቻ ራኬብን ለመጠየቅ አብሮ በሄደበት ከመኝታ ቤትም ገብቶ ሲፈትሽ ነበር። በዚህ መሀል ታዲያ ራኬብን ማይተዋለች ምን ልትሰራ ገባ ስትለው ሽንት ቤት መስሎኝ ነው በማለት ሸውዷታል። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ የቻናል ቤተሰቦች እንደምን አላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላም እና ፍቅር ከእናንተ ጋር ይሁን እያልሁ ለእኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ ቤተሰቡን እንላችኋለሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ በሚላት ምክንያት እየተሰቃየ ይገኛል ቅዱሴ እች ልጅ ከቤት አታምጣብኝ እሷን ካመጣ አንተ ወጥተህ ብትሄድ ይሻለኛል እኔ ማንንም አልፈልግም ጸባዩ አይመቸኝም በማለት በማስጠንቀቂያ ብዙ ጊዜ ደጋግሞ ይነግረዋል እሷ ግን በፍጹም ሊገባት ወይም ደግሞ ልትሰማ ፈቃደኛ አልነበረችም እናም በዛሬው እለት ከነ ቅዱሴ ቤት መጣ ነበረ እባክሽን ሂጂልኝ ሲላትን ፊልሞን ካላየውና ካልጨረሱ እንቅስቅስ አልልም በማለት እየተከራከረችው እያለ በድንገት ቅዱሴ መጡ ነበረ እናቴም የሚያደርገው ሲያጣ እባክሽን ሶፋ ስር ተደብቀሽ ቆይኝና ቅዱሴ የሆነ ዕቃ አድርሶ ሲመለስ ይዛኔ ትወጫለች በማለት እንደምንም አታለው ከሶፋ ስር አስቀምጠዋታል። ቅዱሴም ከመጣ በኋላ ወሬውን ጀምሮ አሁን ሶፋ ላይ ረፍት ማድረግ አለብኝ ብሎ ይተኛል። ብርቄ ከወትሮ በተለየ አዝናና ተግሳ ትገኛለች። አረቂቱን ከቀመሰች በኋላ በጣም ደስተኛ የምትሆነው ብርቄ አሁን ግን ደስታ ከሷ አድርጓል። እንግዲህ በዛብህ አጥብቆ እየደበደባት ስለሆነ አጥብቃ ጠልተዋለች። መኖሯንም ጠልታለች። ራሴን ባጠፋ ወይስ ሴት ሊሄድ በማለት እየተጨናነቀች ነው። ከባሏ ከበዛብህ ይልቅ አሁን ተሰማ ለሷ ጥሩ ስሜት ነበረው። አሪፍም ይንከባከባት ነበር። ብቁ እንደሆነችና ቆንጆ እንደሆነችም ደጋግሞ ይነግራታል። ሙሉነት የሚሰማት ከተሰማ ጋር ስትሆን ነው። አሁን ግን እሱንም ጠልተዋለች። ተሰማም ከሷ ጋር እንደወትሮው ጊዜ ለማሳለፍ ቢፈልግም እሷ ግን ባሌ ከመጣ ይደበድበኛል። አሁን ላይ አንተ እንደዚህ ብትለኝ እሱ ሲደበድበይ ግን ልታስቀረኝ አትችልም። ስለዚህ ካየን ጥሩ ስሜት ስለማይሰማው ወደ ቤቴ ብሄድ ይሻለኛል በማለት አስቀምጣውም ትሄዳለች። ሌና ነፋሷን እየኮመኮመች ነበር። ሜዳው በጣም ያማረና የሰመረ ሆኖ ብቻ እሷም አምሮባት ከወትሮ በተለየ ደስተኛ ሆና ታያለች፣ ምክንያቱም ግራ የማስታወስ ችሎታው ተመልሶ በጣም ደስ ብሏታል። ነገር ሌላ የማያውቀው በዛብህ ታዲያ ካጠገቧ መጥቶ ነበር። አንተ ደግሞ ምልሰራ ከዚህ ጋር መጣህ? በማለት አንድ ሁለት ይባባላሉ። አንቺ ልጅ አፍሽረ ዘመ ብቻ አንዳንድ ነገሮችን ስለ ስርቆትና ስለ አንዳንድ ነገሮች እየተናገረችውም ነበር። በድንገት መጦ አንተ ሰውዬ ግን ከኛ ቤተሰብ ላይ እጅህን የማታነሳ ለምንድነው ነው በማለት አንድ ሁለት ተባብለው ነበር። እኔ ላንተ አልተኛም አሁን ከመጣብኝ ግን ታላቅነትህን እራሰዋለሁ በማለት እንደሚመተው ማስፈራርቶታል። በዛብህ አለቅህም በማለት በዛቻ ተለያዩ። ላት ቅዱስ እንደተኛ ብታቀም ግን ደግሞ ከሶፋ ወጣ። አሁን አቀስቅሰውና ይሄድን የፊልሜን ማየት አለብኝ በማለት በድንገት ከሶፋ ስር ትወጣለች። እባክሽ ሜላት፣ ራስሽን አረጋጊና አዘውቆይን ቀሰቅሰዋለሁ በማለትም ቀስቅሶት ነበረ ነበር። ዱሴ በገዛ ቤቴ የት ሂጄ ልተኛልህ? እባክህ ሂደህ መኝታ ቤት ተኛ ቢለውም በፍጹም እኔ ከዚህ ጋር ተመችቶኛል፣ አሁን ብትቀሰቅሰይ ከዚህ ቤት ነው የማስወጣ በማለት መልሶ የተኛበታል። ያ በኩል ኪራና ጽናት ከወትሮ በተለየ በጣም ደስተኛ ሆኖ ይታያሉ። ኪራዬ ስላስታወስኸኝ በጣም ደስ ብሎኛል። እኔም ደግሞ አስታውሽ አንቺን ስላገኘሁሽ ደስ ብሎኛል በማለት ተስታውሰኝም የምታገባው እኔን ነው በማለት እንግዲህ ጨዋታቸውን አድርተውት ነበረ። ብቻ ደስ እንዳላት ሰው ደግሞ ማቀፍ ፈልጋ እንዳያያት ትፈልጋለች። ሰው ቢያይሽም ችግር የለውም አሁን ዞሞ ሽማግሌ አምጥቼ የማገባሽ አንቺን ብቻ ነው። የኔ ሄዋን አንቺ ብቻ ነሽ፣ የኔ አዳምም አንተ ብቻ ነህ እየተባባሉ ፍቅራቸውን እየኮመኮሙ ይገኛሉ። በሌላ በኩል ጋሻ እያሌው ከልጁ ጋር እያወራ ነበር። ናሆሜ ምን ሆነን የጠፋ? በማለትም ጠይቆት ነበር። አባዬ ስራ በዛብኝ። እሱ ስልክ ነ በዚህ እድሜ ተፍተፍለ ካልሰራህ መቼም አትለወጥም። ስለዚህ ጠንክርልኝ በማለት ተረድቶታል። መምሩ ግን ሳልጠይቃት ምን አለችኝ ይሆን ሲለው፣ መምሩ እኮ ስራ በዝቶበት ነው የሚሆነው የጠፋ። እንደዚች አይነት አስተዋይ የልጅ ሚስት ስላለኝ እኮ ደስተኛ ነኝ፣ በማለት መልካም ሴት እንደሆነችም ሲያደንቃት ነበር። ስለሰኒም በዛዋ ወርተዋል። ሰኒ አድራሻዋ እንደ ጠፋና ራኬብ በጣም እንደተጨናነቀች እያወራው ነበር። እኔ ኮሳል ጠይቃት ቀረው የተመለሰች ነው የመሰለኝ፣ እስካሁን አልተመለሰችም። በማለት ጋሻ እያሌው መልካምነቷንም ሲያደንቅ ነበር። ኢሜላትን እንዴት እንደሚያስወጣ ሲያስብና ሳንሰላስል እንደነበረ በዛው ሶፋ ላይ እንቅልፍ ሽልባ አድርጎ ይወስደዋል። ታዲያ ቅዱሴ ስልክ ሲደወልለት በድንገት ይነቃል። ናቲ ናቲ ተነስ በማለት ይቀሰቅሰውና ስለተደወለልኝ በዘው እንውጣ በማለት ያናግረዋል በዚህ መሀል ታዲያ ሜላት ከተደበቀችበት ወጣ እኔስ በማለት ነገሩን አፍርጠዋለች ናቲ በጣም ደነገጠ ቅዱሴም በጣም አንተ ሲነግሩህ የማሰማ ለምንድነው እችን ሴት አታምጣብ ብዬ አልነገርኩህም በማለት ከላይ ተታች አይቶት ጥሎት ይወጣል አብሮ ከኪራህት ጋር ራኬብን ለማጽናናት ወደ ቤቷ ጎራ ብለው ነበር። ታዲያ ስፒድ ወይም ደሞ አስጨናቂ ጉዳይ ስላለው ከዛ ቤት ሂጅ መጠየቅ አለብኝ እኔም ኮ ልጅቷን አውቃታለሁ በማለት ተከትሎ ሂዶ ችግር ፈጥሮ ይገኛል። አብሮ ተከትሎ ከሄደ በኋላ መንገድ ላይ ሊያስመልሱት ቢሞክሩም ደግሞ ይደብራል አሁን ከመጣ በኋላ ተመለስ ስንለው ሌላ ስሜት ይሰማዋል በማለት ብቻ ሸም ይዟቸው ወደ ቤት ይዘውት ጎራ እያሉ ነው። እዛ ከደረሱ በኋላ ስለ ፖሊስ እና ስለ ሰኒ አንዳንድ ነገሮችን ሲወራ እሱ ግን ተቀምጦ መስማት አልቻለም። ነገሮቹን ፍጥን ፍጥን እያደረገ በጨዋታቸው መካከል እየገባ ነገሮችን እየሰረዘ ነበረ። የኪራህት ክፉኛ ተናደደች። ከቻልክ ራስክን ተቆጣጠር፣ ካልቻልክ ደግሞ ሂድ ውጣ በማለት በግልጽ አማርኛ ትነግረዋለች። ራኬብም የሰውዬው ሁኔታ ስላልተመቻት በቃኔ ወደ ጓዳ ልግባብ እናንተ ተጫወቱ በማለት ጥላቸውም ወደ ኩሽና ማምርታ ነበር። እምሩም ራኬብን ተከትላ በቃ እናንተ ተጫወቱ በማለት እነ ስፒድን ሳሎን ላይ ትታ ወደ ኩሽና ሄዳ እሷን እያጫወተቻት ነበር። እንግዲህ ሃይዞሽ እግዚአብሔር የፈቀደ ጊዜ ትመጣለች፣ አትጨናነቂ በማለት እያበረታታቻት ነው። በሌላ በኩል ስፒድ ያሰበው ነገር አለና ሽንት ቤቱ መጸዳጃ ቦታው የት ነው በማለትም ጠይቆ ነበረ። ታዲያ ቆይና ራኪብ ትምጣና ታሳይ፣ አንተ ቦታውን ስለማታውቀው የት ትሄዳለህ በማለትም እንዲቀመጥ አድርጋ ነበር። እሱ ግን ሊቀመጥ አልቻለም። እናም ሽንት ቤት ሄድ በሚል ስብብ ከራኬብ መኝታ ቤት ገብቶ ቁም ሳጥኖችን ብርብር አድርጎ የቤቱን ካርታ ፕላን የት እንዳስቀመጠችው አንድ በአንድ እየፈተሸም ነበር። ሰውየው ግን ሊያገኘው አልቻለም። ምክንያቱም ካርታና ፕላኑ ወረቀት ከነሱ ቤት አይደለም ያለ ራኪያ ቢንኳኳ ስለሰማች ማን ነው መኝታ ቤት የገባ ብላ ስትመጣ፣ ስፒድ መኝታ ቤት ገብቶ ነው። አንተ ደግሞ ከዚህ ቦታ ምን ትሰራለህ በማለት ስጠይቀውም፣ ሽንት ቤት ጠፍቶኝ እየፈለኩ ነው። ታዲያ ለምንድን ነው አልጋውን ስታየው ሽንት ቤት አለመሆኑ አይታየህም? ሂድም። ጥፋቶቹን ለመሸፈን የአራድዬ ቋንቋዎችን እየተጠቀመ ብቻ አሁን ልሂድ መሰለኝ ይላል። እንዲሁም ለመሄድ ዘግይተሃል ምን እያደረገ ነው በማለት ብቻ እያንሰላሰለች ነበር። እሱም እንግዲህ ጥሎ ወደ ሳሎን ሄዷል። አድማጭ ተመልካች፣ የቻናል ቤተሰቦች አብራችሁኝ ስለነበራችሁ ከልብ እያመሰገንሁኝ የቀጠለውን ይዤላችሁ እስከምመጣ ድረስ ቸር ዋሉልኝ።